እሺ እኔ ደግሞ አንድ ነገር ልንገር። ያኔ እንደዛ በሆንም ምንም ኖርማል ነገር ነው። ቢኮዝ በሰዓቱ ጥሩ ሰው ነበርክ፣ በሰዓቱ መልካም ሰው ነበርክ። እንደዛ ቢኮንልህም ኖርማል ነገር። ዛሬ ግን ማለት ነው አይደለም፣ እንደዛ ሊኮንል ይቅርና ማንም ዞር ብሎ ሊያ የሚገባ አይነሱ አይደለም ነገር ታሩእሺ አንተ ስነ ስርዓት ስነ ስርዓቱ ትልቅ ሰዋቁ መሻ ሳደ ሲያንስ ነው። የትኛው እንትንህ ነው? ዛሬ እንደዚህ እንደዚህ ሆንኩኝ ብለን ልታወራለት የምችለው ማንነት የለም። ምንም የሚያኮራ ማንነት የለም። በጣም የሚያሳፍር ማንነት ነው ያለ። በነገር ላይ ልንገርህ፣ ይሄንን በድፍረትና በኩራት ደረትህን ነፍተህ ልታወራለት የምትችለው ነገር አይደለም። ቤቴም ስለመጣ አይደለም፣ ይሄ የትም መንገድ ላይም ብትሆን በደንብ አድርጌ አስረግጬ እነግርሃለሁ። እስኪ በቃ ዛሬ ላይ የለመንኩ ስሮ ነው አስለምነኝ። እኔ እንደዚህ የሚያደርገኝ አንተ የአሁኑ ማንነትህ ነው። ምን አይነት ሰው ነኝም ብለህ ቆም ብለህ እራስን ጠይቅ።

መናገር ያለብኝን ነገር ተናገርኩት። ግቢ መምጣት ነበረባት እኮ የመጣችበትን ምክንያት እኮ በራሷ ጥፋት እኮ ነው። ወርቅ ገዝቼላት ይሄ ወርቅ የእኔ አይደለም ፍላጎቴ እንዳለ ላይ እየተናገርኩኝ ካመጣ ይሄ ማለት ነው፣ እያወራ ነው ማለት ነው ነው ነው። ቆይ ግን አንድ ጥያቄ ልጠይቅሽ፣ እቺ ስጦታ መጣሁላት። ይህ ስጦታ አንተ አይደለም የገዛሁት አለችኝ። እኔ ነኝ የገዛሁት ደወለችልኝ። እኔ ነኝ የገዛሁት ማን ነው የዋሸሽ አልኳት። ከዛ እንደዛ ስላት አይ ሄርሜላ እንደገዛችሁ ሰምቻለሁ ምናምን አለችኝ። ከዛ በቃ ተናደድኩኝና ራሷን ይዣት መጣሁኝና ለማስረዳት ሞከርኩኝ። አሁንም ልትረዳ አልቻለችም። እሺ፣ ታዲያ ኔ የኔ ጥፋት ነው? የሄርሜላ እዚህ ቤት መምጣት ነው የኔ ጥፋት አይደለም እኮ። አዎ፣ ግን መምጣት የለባትም ነው እኮ። መምጣትማ የለባትምታቃፋንት አማካኝነት ነው እንጃ ታቃት ነው በምን አይነት አማርኛ እንደ ንግግሯ እንደገና ንቀረት አስረዳን። እንዲ ንቀቷ አይተሃዋል። ለአንተ ክብር የላትም። እሷ ናት ክብር እንደሌላት ተናገረው። ለምን በዚህ ልክ መናገር ለምን አስፈለገ? አንተ ፊት ስለሰጠሀት እኮ ነው እሷን መታ ልትናገር ይቻለችው። እሺ ግን ይሄ ሁሉ ነገር እኮ እያመጣች ያለች ሁ ከዛ በፊት ሰላም ሆነን ነበር አ ሩታ ጭራሽነስርት ቤት እየመጣ እኔ በስነ ስርአት ማናገር ያለብኝን ነገር አናገር እየወጣው ነበር። የሚያስፈልግ ነገር ይዤ እየመጣው ነበር ለልጅም ለሷ የሚያስፈልጉት ነገር ወርቅ ስጦታ ሰጥቻት አይደለም ከዛ በፊት ያሉትን ነገሮች እርሻቸው ገ ትተናቸዋል ግን ሰላም ሆነን ነበር ከወለደች በኋላ ማለት ነው። ገባሽ። ግን ይሄ ወርቅ ከሰጠዋት በኋላ ትክክለኛ ያልሆነ መረጃ እውነት ያልሆነ መረጃ ይዛ መጣች እና ሄርሜላንች የገዛችው አለችኝ። ይህን ነገር ለማስረዳት ደግሞ እኔ አላደረኩት ነገር የለም፣ ግን ምንም ልትረዳኝ አልቻለችም። ሄርሜላን እዚህ ቤት ይዣት የመጣሁት እኔ ነኝ። ይዣት የመጣሁበት ምክንያት ደግሞ እንድታስረዳት ነው። እኔ በመጣው ቁጥር እዚህ ቤት አንድ ይውጣልኝ ነው የምትለኝ። አንዴ እንደ ውሻ አርጋ ነው እያባረረች ያለችው። ግን ያንንም ነገር እያየሁኝ ዛሬ ያልፋል፣ እናልፈዋለን በቃ በለዚህ ነገር ትዕግስት ያስፈልገኛል ምናምን ነገር ብዬ በትዕግስት እያለፍኳት ኳት ነው ያለሁት። አሁን ትላንትና እንደዛ ሆና ሆና ገባች ወደ ቤት እዚህ ጋር ቆማ እንኳን በስነ ስርዓት አላናገረችንም። ነው ወጣን በቃ ተተናርለ ው። ዛሬ ተመልሼ ግን መጣሁኝ እንዲህ የምመላለስበት የራሴ የሆነ ምክንያት ስላለኝ ነው። ግን እንጂ እንደ ማንኛውም ወንድ እኮ እኔ ምን አገባኝ የራሱ ጉዳይ ብዬ ትቼ መሄድ እችላለሁ። ከዛ የራሴን ላይፍ መቀጠልኩ እችላለሁ። ግን ነገ ከነገ ወዲያ እሷንም ልጇንም ነው የምጎዳው። ገባሽ ያንን ነገር ከሚሆን ለምን በቃ ቢያንስ ዛሬ ላይ ሰላም ሆነን ነገሮችን ለምን አናሳለፍም? የሚል ነገር አእምሮዬ ላይ ስለመጣልኝ ነው እንዲህ በዚህ ልክ እየተመላለስኩኝ ያለዋት እንጂ፣ እኔ ስራ ፈተም ሆኜ አይደለም፣ ስራ ማጥቼ አይደለም። እሷን እንደዚህ የምለምንበት ምንትን ኖሮ አይደለም። ግን የራሴ የሆነ ምክንያት አለኝ። ግን እና ይህ ሁሉ ነገሩ እንኳን መረዳት አልቻለችም። ቢያንስ ዛሬ ላይ እንኳን ቤቷ ስመጣ እንደባል ባል በደንብ ሪስፔክት አድርጋ እኔን ተቀብላ ማድረግ ያለባትን ነገር አድርጋ መሸኛት ትችል ነበረ ምንም እንኳን ማደርጋት ማለት ነው። ምንም ቢሆን የልጁ አባት ነኝ አይደለም? የልጁ አባት ነኝ ምንም ነገር አደርግ ማለት ነው። እንደዛ ብላ ስትቀበል መልሰ ደግሞ ሌላ ቦታ። ግን እኔ ሁሉ ነገር እኮ ያ ነገር አልተውክም መች ተውክ። አሁን በግልጽ የሚነጋገር አሁን እኮ እኔ እንደውም እኮ ትልልቅ ሰው መጨመት እየፈለግኩኝ ነው። ዶክተር ያለው ቤተሰቡ ሙሉ ይነጋገርበት እያልኩ ነው። ምክንያቱም ቤቶች በውስጥ እንደዚህ አድርጊ እንደዚህ እንደዚህ እያሉኝ ነው። እኔ ራሱ እየተገጨቁ ነው። ዶክተር ስለዚህ አንተ ደግሞ ያለውን ነገር ካለቀ እንዴት ብልሃ ነው ከአንተ ጋር አብረ ምቀጠለው። እኔ ግን አንድ ነገር ልንገርሻለሁ። እኔ ሩታን ወዳታለሁ፣ በወዳትም ነው እንደዚህ እየሆንኩኝ ያለሁት። ከልቤም በፈቅራት ነው። ዛሬ ላይ እንደዚህ የተመላለስኩ እሷን የምጠይቀው ማድረግ ያለብኝን ነገር እያደረግኩ ምን ጎደለ? ምን አነሰሽ የሚያስፈልጋትን ነገር ጠይቂያት። ምንም ነገር አጉድዬባት አላውቅም። የሚያስፈልገውን ነገር እያንዳንዱን ነገር እያቀረብኩላት ነው። ይሄ ሁሉም አድርገው ለእሷ ቦታ ስላለኝ ነው። ቦታ ባይኖረኝ ይኖረውማ። በቃ ለልጅ ማድረግ ያለብኝን ነገር አድርጋለሁ። እናንችን እንለያይ ብዬ ተለያይተን መቅረት እንችል ነበር። ለእኔ ቀላል ነው። ልክን ደግሞ ይህንን ነገር እንኳን እንደት ለምን አተረዳም? ዛሬ ላይ አጠገቧ ሰዎች ስላሉ ምናልባት ሁሉም ነገር ስለሞላላት ሊሆን ይችላል። ገኒ እንደዚህ ደግሞ ህይወት አይቀጥልም። ነገ ከነገ ወዲያ የራሷን ህይወት ነው የምትመራበት። እንዴ ምን ሆንሻል? ገኒ ነገ ከነገ ወዲያ ማንም ይሰለቻል። እናት አባቴም ለኔ ሊሰለችን ይችላል። ቤት ውስጥ በተቀመጥኩኝ ቁጥር፣ በዋልኩኝ ቁጥር፣ ባደርኩኝ ቁጥር እንዲህ ሰለቻችሁ እችላለሁኝ። እናት አባትም የራሴ የግል ህይወት የሚባል ነገር አለ። እኔ እና እሷን ነገ ላይ አብረን መኖር የምንችለው ማለት ነው። ስለዚህ ያንን ነገር ለማስተካከል ነው እንጂ መጣር ያለባት እኔ በመጣው ቁጥር መግፋትም ምንም ማለት ተገቢ አይደለም። ነገቢ አይደለም። አንድ ነገር ልንገረሽ፣ እኔ እሱ ከሌለ አትኖርም ብሎ ያለው ማን ነው? ትኖር ያለሽ በደንብ። ስለዚህ በቃ፣ ስለዚህ ለልጁም ለአንቺም ሲባል ደግሞ አሪፍ ነው። እንዴት እንዴት ነው እያደረገ ያለው? እንዴት ነው እያወራ ያለሁ ምን ነው ህይወት ያለሱ አይኖርም፣ አይኖርም እን አይመራም። አንተ ራስን በምን አይነት ልክ ብታየው ነው እኔ ከሌለው እናት አባት ስለቻል ከዚያ የምትለኝ በመልካምም ተረዳውት። እኔ ልጁንም የአባቱንም ግንኙነት በምንም አይነት ሁኔታ ላቋርጠው አልችልም። ስም ተሽኛል ያገል። ስለዚህ ይህን ነገር አባቴ ቢላኝ ይኸው አባቴ እሱማ አባትነቱን አይክድም አይደል? ይኸው የተናገረ ነው በቃ። ስለዚህ የእሱም ጥያቄን የሚመለስ አያቅተኝም። ነገር ግን የኔን ህይወት እቀጥላለሁ። አለቀ በቃ። ምንድን ነው በዚህ ልክ መናገርም አይጠበቅብን አንተ የፈለግከውን ነገር የፈለግኩትን ነገር እንኳን ባረጋት ዛሬ ልትቀበልኝ ይገባል። በምን አይነት ሞራል ነው አንተ እንደዚህ እኔ ልትናገረኝ የምትችል? አሁን እኮ እንጂ ምሰሚውን ሰው ሚነግርሽን ነው እንጂ የእኔን ማንነቴን እኮ ጠንቀቀሽ አላወቅሽ መስቲል፣ እስከ ዛሬ ድረስ ማለት ነው እኔን እኔን አንድ ቀን እንኳን ከልብሽ ተረተሽኝ አታቂ፣ በደንብ ነው የማውቀው ስለተረዳውክም ነው ስለሩታ፣ በቃ አንዴም ስንቴ ስለተረዳውክ ና ስላወቅኩክ ነው። ግን ከቻልሽ ምክረት እኔ ምንም ነገር አለኝ፣ የማንም ምክር ግን ደግሞ

አሁ ግን ከፎቶ በላይ የምታስፈልገው አንተ ነህ። ለምን ወደ አንድ ውሳኔ አደርስ አንተራት አሁን ያስፈልገን ያገኘው እኮ እኔም እየፈለኩሽ ነበር። ግን አሁን ምን አለ መሰለሽ፣ ግን እኔ ባልሆን ያለ ከቤቷ መጥቼ ያለሁኝ በቃ እንደ ባል ተቀብላ አስተናግዳ ይህን ፎቶ የሚሰጠዋትን ተቀብላ ምን ብላ እኔን መሸኘት ትችላለች? ስለዚህ አሁን ምንም አደለም ያልኳት ያለሆን ይህንን ስጦታ ተቀበይኝና በቃ ቢያንስ በቃ በሰላም እኔና አንቺን ልለይ። ሰላምታ እንኳን ተሰጣቶ መለያየት ትልቅ ነገር እኮ ነው። ገኒ ግን ከፎቶ በላይ የምታስፈልገው አንተ ነህ ብዬ አለው እኮ። መጀመሪያ ለአንተ ነው ፎቶ የሚጠቅም በጣም እርግጠኛ ልጅ ስጦታ፣ እኔ ምንም ነገር አልቀበልህም። ካሁን በኋላ ምን ችግር አለው? ቆይ አይስፈልግም። ስጦታ ይዤልህ ስትመጣ በጣም ያምራል። ወይኔ ማር እኮ በእኔ ወጥቶ እኮ ነው